ሰላም ውድና የተከበራችሁ የፋኖ ቲዩብ ተከታታዮች፣ በመጀመሪያ ፋኖ ቲዩብን ምርጫችሁ በማድረጋችሁ ከልብ እያመሰገንን ከዚህ በመቀጠል በፋኖ ቲዩብ ላይ የሚለቀቁ ማንኛውም ቪዲዮዎችን እንዴት በቀላሉና በጥራት ማየት እንደምትችሉ እናሳያቸዋለን። አብራችሁን ቆዩ። በመጀመሪያ ኢንተርኔት የምንጠቀምበትን ብራውዘር እንከፍታለን። ከዛ አድራሻ መጻፊያው ላይ ጎግል ዶት ኮም ብለን ሰርች እናደርጋለን። የጎግል ታቡ እንደከፈተ አድራሻ የጎግል መጻፊያው ላይ ፋኖ ቲዩብ ብለን የምንፈልገው ነገር ቀጥለን እንጽፋለን ማለት ነው። ሁሌም ቢሆን ማስታወስ ያለብን ነገር ማንኛውም አይነት ቪዲዮዎችን ሰርች ለማድረግ ስንል ፋኖ ቲዩብን ማስቀደም አለብን ማለት ነው። እንደምንመለከተው ፋኖቲዩብ ቲዩብ አሁን የፈለግነውን ነገር ሰርች እናድርግ። ለምሳሌ ሽንቁር ልቦች፣ ሽንቁር ልቦችን ሰርች እናድርግ ብንል እንደሚታየው የሽንቁር ልቦች ፊልሞች ይመጣሉ እና ሁሌም ፋኖ ቲዩብ መሆኑን ቼክ ማድረግ አለብን ማለት ነው። እንደምታዩት ሁሉም የሽንቁር ልቦች የፋኖ ቲዩብ ናቸው፣ በፓርት በፓርት ማለት ነው። ሁሉም ፓርቶች አሉ። ሌላም ደግሞ የፈለግነውን ነውን በፋኖ ቲዩብ ላይ የፈለግነውን ነገር ለምሳሌ ፋኖ ቲዩብ ላይ ቅጣት ድራማ ማየት ብንፈልግ ልክ እንደዚህ ቅጣት ብለን ሰርች እናደርጋለን ማለት ነው። ከስር የሚያመጣው ሙሉ በሙሉ የፋኖ ቲዩብ ላይ ያሉት የቅጣት ፊልሞች ናቸው። ፓርቱን እንቀጥልና ለምሳሌ ቅጣት ፓርት መቶ ለማየት ብንፈልግ ቅጣት ፓርት መቶ ብለን ሰርች ስናደርግ ያመጣል ከላይ ማለት ነው። እንደምታዩት ያው የፋኖ ቲዩብ ነው፣ እና ቅጣት ፓርት መቶን ሰርች ክሊክ አድርገነዋል። እንደምታዩት በጣም ፈጣን ነው። ሲከፍት ይሄኛው አድቨርቱ እስኪያልቅ ድረስ እንጠብቀውና ስኪፕ የሚለውን ክሊክ እናደርጋለን። ሌላው በአሁንም ጉግል ላይ እንገባና ፋኖ ቲዩብ ብለን ለምሳሌ የኢትዮጵያ ድራማዎችን አንዱን በቲቪ ክንት ቤቶች ድራማ ብናይ ሁሉንም አይነት ድራማዎችን ማግኘት እንችላለን። በፋኖ ቲዩብ ላይ የትኛውም አይነት ድራማዎችን ማለት ነው። ይሄው እንደምታዩት የቤቶች ድራማ በፓርቱ ነው፣ በፋኖ ቲዩብ ላይ ይመጣል ማለት ነው። እንደምታዩት የፋኖ ቲዩብ ዶት ኮም ነው የሚለው። ወደ ሁሉንም ብታዩት ማለት ነው እንደዛ ነው የሚያመጣው። ሌላው ደግሞ ከቃና ድራማዎችም ቃል ኪዳን ፋኖ ቲዩብን አሁን በማስቀደም ሙሊም ቃል ኪዳን ብንል ያመጣል እንደምታዩት ነው። ሌላው ደግሞ የተቀማ ህይወታውንም ብዬ ሰርች ላድርግ። የተቀማ ህይወት በፋኖ ቲዩብ ላይ እንደምታዩት ሁሉንም ያመጣል ማለት ነው። ሌላው መርሳት የሌለብን አሁንም ደግሜ እነግራችኋለሁ ፋኖ ቲዩብ የምትለውን መርሳት የለብንም፣ አሁንም በድጋሚ የምነግራችሁ ማለት ነው። በተጨማሪ ደግሞ በቀጥታ በድረገጻችንም ገብታችሁ ቪዲዮዎችን መመልከት ትችላላችሁ። እንደምታዩት ፋኖ ቲዩብ ዶት ኮም ብለን ሰርች ስናደርግ፣ ልክ እንዲህ እንደምታዩት ያመጣል ማለት ነው። እዚህ ጋር ሁሉም ነገር አለ። የአማርኛ ድራማ ሚውዚክ፣ ድራማ፣ ቲቪ ሾው ሁሉም ነገሮች አሉ፣ ከላይ እንደሚታየው ማለት ነው። ሌላው ኖቲፊኬሽን እንዴት ይመጣል የሚለው ነው። እዚህች ጋር ከርሰሩ ያለችበት ላይ ክሊክ እናደርጋለን። ኖቲፊኬሽን ይሄ የእኛ አለ ነው። እናንተ ጋር የሚመጣው ግን ሁሌም ዩዝ ግሎባል ዲፋልት የሚለው ነው። ስለዚህ እንደገና ሎድ ላድርግላችሁና ላሳያችሁ። ሎድ ሲያደርግ ልክ አዲስ ተጠቃሚ ስትሆኑ እንደዚህ ያመጣል አለው የምትለዋ ላይ ክሊክ ታደርጋላችሁ። ክሊክ ሲያደርጉ ፋኑቱብ በየትኛውም ሰዓት ላይ የሚፖስተው ወይም የሚለቃቸው ቪዲዮዎች በቀላሉ በኖቲፊኬሽን መልክ ይመጣል ማለት ነው። ልክ እዛ ጋር ታች እንደሚታየው ማለት ያው እንደምታዩት ነው። በፋኑ ዩቲዩብ ላይ ሁሉም ምንም ነገር ተፈልጎ የሚታጣ ነገር የለም። እንደምታዩት ሁሉም ቪዲዮዎች አሉ። ፊልሞች፣ ሙዚቃዎች፣ ሁሉንም ነገር ፋኖ ቲዩብ ላይ ማግኘት ይቻላል። ውድ የፋኖ ቲዩብ ተከታታዮች አብራችሁን ስለነበራችሁ ከልብ እናመሰግናለን። ሃሳብ አስተያየቶቻችሁን በፌስቡክ አድራሻችን እንዲሁም በፋኖ ቲዩብ ላይ ባሉ የኮሜንት መስጫ ሳጥኖች ላይ ብታደርሱን ምስጋናችን ከልብ ነው።